እንደ አገር በትምህርት ሴክተሩ ያጋጠሙ ችግሮችን ለመቅረፍ በየደረጃው ስራዎች እየተሰሩና በሚጠበቀው ልክ ባይሆንም ለውጦች እየታዩ ነው። በማዕከላዊ ኢትዮጵያ ክልልም የዘርፉን ማነቆ በመለየት እየተሰሩ ባሉ ተግባራት መሻሻሎች ታይተዋል። ይህን ለውጥ ለማስቀጠል የክልሉ ትምህርት ቢሮ ከሚያከናውነው ተግባር በዘለለም ከባለድርሻ አካላት ጋርም አያሌ ተግባራትን እያከናወነ ነው። ክልሉ የትምህርት ጥራትና የተማሪ ውጤት ማሻሻልና የእንግሊዝኛ ቋንቋ ኢኒሽቲቭ ማብሰሪያ መርሃ ግብርን ባካሄደበት መድረክ የክልሉ ምክትል ርዕሰ መስተዳድር፣ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፈቃዱ በክልልና በሀገር አቀፍ ደረጃ ፈተናዎች የተማሪ ውጤት መቀነስ መንስኤዎችና መፍትሄዎችን መለየት የሚያስችል የዳሰሳ ጥናት መካሄዱን ጠቅሰዋል። የክልላችን የመጀመሪያው ትምህርት ጉባኤ መስከረም 25-26 2017ዓ ም ቆሼ ከተማ በተካሄደበት ወቅት በሀገር አቀፍና በክልል አቀፍ ፈተናዎች ተማሪዎች ያስመዘገቡትን ውጤት ተከትሎ በቀጣይ የተማሪዎችን ውጤት ለማሻሻል እንዲቻል በትምህርት ቤት ደረጃ ያለፉት አምስት ዓመታት የተማሪዎች ውጤት እንዲተነተንና ከትምህርት ማህበረሰብ ጋር ውይይት እንዲካሄድ ክቡር ርዕሰ መስተዳድር አቅጣጫ አስቀምጠዋል። በዚህም መሰረት የስምንተኛ ክፍል ክልል አቀፍና አስራ ሁለተኛ ክፍል አገር አቀፍ ፈተናዎች ተተንትነው ከትምህርት ቤቶች ጀምሮ በየደረጃው ከሚገኙ ባለድርሻ አካላት ጋር ውይይትና ምክክር ተካሂዷል። በውይይት መድረኮቹም ችግሮች ተለይተውና የመፍትሄ አቅጣጫዎች ተመላክተዋል። በውይይት መድረኩም ሆነ በተካሄዱት የዳሰሳ ጥናቶች የመምህራን አቅም ውስንነት፣ በተለይም በተወሰኑ ትምህርት አይነቶች የሚያስተምሩ መምህራን ከፍተኛ ጉድለት መሆኑ ተለይቷል። ይህም ተማሪዎች በስምንተኛ ክፍል ክልል አቀፍና አስራ ሁለተኛ ክፍል አገር አቀፍ እንግሊዝኛና ሂሳብ ፈተናዎች እንዲሁም አጠቃላይ ሳይንስ ስምንተኛ ክፍል ያስመዘገቡ ዝቅተኛ ውጤት በማስመዝገባቸውም ተረጋግጧል። በዘርፉ ያጋጠሙ ችግሮችን በመለየት ከባለድርሻ አካላት ጋር የተሰራው ስራ ውጤት እያስገኘ ነው። ጥራት ያለውን ትምህርት ለሁሉም ዜጎች በፍትሐዊነት ተደራሽ በማድረግ ተማሪዎችን በእውቀት በክህሎት፣ እንዲሁም በስነ ምግባር በማነጽ ሀገራችን የጀመረችውን የብልጽግና ጉዞ እውን ለማድረግ በሚደረገው ጥረት በየደረጃው የሚገኙ ባለድርሻ አካላት ሚናቸው ከፍተኛ ነው። በዚህም በክልላችን የትምህርት ስብራትን በመጠገን የመማር ማስተማር ሂደቱን ውጤታማ ለማድረግና በክልል አቀፍና አገር አቀፍ ፈተናዎች የተማሪዎች ውጤት መቀነስ መንስኤዎችና መፍትሄዎችን ለመለየት በ2016 ዓ ምና በ2017 ዓ ም መግቢያ ክልላዊ የዳሰሳ ጥናቶች በማካሄድ ከሚመለከታቸው ባለድርሻ አካላት ጋር ክልላዊ ምክክር ተካሂዷል። የ2016 ዓ ም ምክክርን ተከትሎ በክልላችን ከሚገኙ ዩኒቨርሲቲዎች እና ከወሳና ትምህርት ኮሌጅና ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተማሪዎች የማጠናከሪያ ትምህርት ተሰጥቷል። በዚህም የተማሪዎችን ሀገር አቀፍና ክልላዊ ፈተናዎች ውጤት ላይ መጠነኛ መሻሻል ታይቷል። የእንግሊዝኛ ቋንቋ ትምህርትና የመርጃ ስርዓት ላይ ካለው የጎላ ፋይዳ አንጻርም በእንግሊዝኛ ቋንቋ የመምህራንን አቅም ማሳደግ ትኩረት ሊሰጠው ይገባል ብለዋል። የእንግሊዝኛ ቋንቋ ለራሱ እንደ ትምህርት አይነት ብቻ ሳይሆን ለሌሎች ትምህርት አይነቶች ጭምር መማሪያ ቋንቋ ወይም ሚዲያ ኦፍ ኢንስትራክሽን በመሆኑ የእንግሊዝኛ ቋንቋ ትምህርት መምህራንን እውቀትና ክህሎት በማሳደግ ተማሪዎችን በእንግሊዝኛ ቋንቋ ብቁ ማድረግ አንገብጋቢ አጀንዳ ነው። በመማር ማስተማር ሂደት ውስጥ የመምህራን እና የተማሪዎችን የእንግሊዝኛ ቋንቋ ክህሎት ለመገንባት በተናጠል ከሚደረግ ጥረት ባሻገር በክልል ውስጥ ያሉ አቅሞችን አቀናይቶ በትብብር መስራት እጅግ አስፈላጊ ነው። የእንግሊዝኛ ቋንቋ ማሻሻያ ማዕከላት የማጠናከር እና የማቋቋም ስራዎች በትምህርት ቤት ደረጃ ከዞን እና ከልዩ ወረዳ አስተዳደር፣ ከፍተኛ ትምህርት ተቋማት፣ የተለያዩ የህብረተሰብ ክፍሎች፣ አጋር አካላት እና ከሌሎች ባለድርሻ አካላት ጋር የሚከናወን ይሆናል። በ2016 ዓ ም የተመዘገበውን ዝቅተኛ የተማሪዎች ውጤት መነሻ በማድረግ በክልሉ ያሉ የከፍተኛ ትምህርት ተቋማት ማጠናከሪያ ትምህርት ሰጥቷል። ይህም ዘንድሮ ተጠናክሮ ቀጥሏልን ብለዋል። በ2016 ዓ ም የተማሪዎቻችንን ውጤት ዝቅ ማለት መነሻ በማድረግ ከዩኒቨርሲቲዎች ጋር ከሆሳና ትምህርት ኮሌጅ ጋር የዞንና የልዩ ወረዳ ትምህርት መዋቅር እስከታች ያለው ማጠናከሪያ ትምህርት በእነኚ ከፍተኛ ትምህርት ተቋማትም ሆነ መደበኛ ማጠናከሪያ ትምህርት በከፍተኛ ሁኔታ ሲሰጥ ቆይቷል። በዚህ አመትም ጅምር አለ በሶስቱም ዩኒቨርሲቲዎች፣ በሆሳና ትምህርት ኮሌጅ። ነገር ግን አሁን በቀሪ በዚህ ሴሚስተር በጣም አጠናክረን አምና ያሳየነውን መጠነኛ መሻሻል ደግሞ ከፍ ማድረግ ይጠበቅብናል። በክልሉ በተዘጋጀው የምክክር መድረክ የክልሉ ርዕሰ መስተዳድር ዶክተር እንዳሻውጣ ሰውም የእንግሊዝኛ ቋንቋ ማሻሻያ ኢኒሽቲቭን አስጀምረዋል። በመድረኩም በክልሉ የሚገኙ የከፍተኛ ትምህርት ተቋማት፣ ኮሌጆች፣ የዞንና ልዩ ወረዳ ዋና አስተዳዳሪዎችም በትምህርት ዘርፉ በትብብር መስራት በሚያስችሉ ጉዳዮች ላይም ከክልሉ ትምህርት ቢሮ ጋር የግብ ስምምነት ተፈራርመዋል።